ይህ ሁሉ ጉድ ወላይታ ሰዶ ላይ አደጋጨ ነው። ይሄን ዛሬ ግንቦት ስምንት ነው እና ወላይታ ሰዶ በጣም አሰጠኝ ሲናገድ ማተር ዛሬ ማለት ነው። እስከመጨረሻ ቪዲዮውን አደምጡ። ላይ ሽ ሰው ስከ ላይ ማድረጋችሁ እንዳይረሳ። እስከመጨረሻ ቪዲዮውን አደምጡ። እንዴት እንድተጋጭ እስከመጨረሻ ሰውን በጣም ደነገፉት እና ብዙ ነገሮች ተሰምተውኛል ማለት ነው። ግን በዛ አይን እናንተ ግን አሰልፋችሁ እውነት ቅጣት ስላለብኝ ነው ቪዲዮ አስገባላችሁ ነበር ግን ዩቱብ ቅጣት ስላለብኝ ነው ቪዲዮ ም አላስገባላችሁ ማለት ነው። መግቢያ እንዳያቸው ግን አሰልፋችሁ ቪዲዮ የምታነሱ ፎቶ የምታነሱት እናንተ የሞቱትን ለምስ ልመልሶ ልጠግማቸው ነው? ግን እንዲሁ እናንተስ ነገ እንደዚህ እንከሰታላት? አቤት እንደዛ አሰልፈው እኮ እግዚአብሔርን እንምላችሁ። እንደዛ አሰልፈው ቪዲዮም ባስገባላችሁ ጉድ። እንደዛ አሰልፈው ሁሉም በየፍለጊቱ ቀራጭ ነው። ሁሉም በየፊት ለፊቱ ቀራጭ ነው። አቤት አጀብ ዘንድ ምን አይነት ዘበን ደረስን ግን? ምን አይነት ጊዜ ነው ግን የደረስነው? ስብሃ ክቡራትና ክቡራን ተመልካቾች ሰላም ሰላም ብያለሁ። ባላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ከዋሳ ወደ ወላይታ ሰዶ የሚጓዘው ጊሽን ዳቦት በሚባለው ከተማ ላይ እንግዲህ በመጋጨት ከሰል ድንጋይ የጫነ እንጂ የጫነ ተሳቢና አስራ አምስት ሰው የሚጭነው አይሮፍ መኪና አንድ ሞተረኛ ለማዳም ብለው እነሱ ሁለታቸው ተጋይተው የአራት ሰው ህይወት አርፏል። ሌላው ደግሞ በምርመራ ላይ ይገኛል። በጣም ነው የሚያሳዝነውን። ዛሬ ግንቦት ስምንት በጣም አሳዛኝ ዜና ነው። ወላይታ ሰዶ እንግዲህ ዛሬ ገጠማት አሳዛኝ ዜና፣ በጣም ያሳዝናል ማለት ነው። እውነት እግዚአብሔርን በጣም ነው ቦቱ ሳየውና ሁሉ ነገር ሳየው በጣም ነው እያሳዘነኝ፣ እና እኔ እንጃ ብቻ፣ በጣም ስሜታዊ ያደርጋል ቦቱ ስታዩት ሁሉ ነገር ስሜታዊ ያደርጋችኋል። ግን ከበረደ በኋላ ቢያንስ እናንተ ልትረጋጉ ትችላላችሁ። እንግዲህ ይህነ የሆነው ምንድን ነው ከሐዋሳ ወደ ወላይታ ሰዶ አይነት በአንድ በኩል ሰው ሞቶ ድንኳን ተጭኗል። መንገዱ ተዘግቷል። ድንኳን ተጭኖ መንገዱ ተዘግቷል ማለት ነው። ስለዚህ እነሱ ሞተረኛ ሲመጣባቸው ያንን ሞተረኛውን ለማደ ሲሉ እነሱ ሁለቱ ተጋይተው እንግዲህ በጣም የሚያሳዝን ዜና ነው። እውነት ልብ ሰባሪ ዜና ነው እና ሁለቶቹ ተጋይተው እንግዲህ የአራት ሰው ህይወት አለፈ ዛሬ ግንቦት ስምንት ማለት ነው። በጣም ልብ ሰባሪ ነው። እውነት በጣም ነው የሚያምነው። እኔ በጣም ነው ራሴ ያምነው። እግዚአብሔርን እውነት እግዚአብሔርን ጋይስ በጣም ራሴ ነው የሚያምነው። እውነት በጣም ነው እያተሰማኝ ስሜት። እንግዲህ የሰው ልጅ ደህና ነኝ ብሎ ከቤት ይወጣልና፣ ብዙ ነገር እናስባለን፣ ለነገ ህይወት እናስባለን። በጣም እኛን እስከበከባለ ህይወት እንደዛ ናት። እንግዲህ እመለሳለሁ ብሎ ወጥቶ ምንስ በጣም ይማል? እንግዲህ መግቢያ ላይ ማለት ነው። መኪና አንዱ ቁስቁስ ቁስ ያለችው ማለት ነው አይሮፋ መኪና ድቁስቁስ ብላለች። እኛ ግን ከተሰነም በጣም ፈጣሪ ፈጣሪው ወቶ መቅረት ተጠብቃችሁ ሁለት ወቶ መቅረት ማለት በጣም ከባር ነው። እነዚህንም ምላቹ የሰሩ ሁሉ በሆነ ሰዓት እናንተ በቃ ባላሰባችሁት ነው ባልደረጃችሁት ነገር ነው የምትሞቱት ማለት ነው። ስለዚህ መልካም ጥሩ ነገር አስቡ። ቢያንስ እኔ እንጃ ብቻ ሁላችንም ተንኮል ነው የምናስበው እና ፈጣሪ ጥሩ ልቦና ይስጠን ለሁላችንም ማለት ነው። እውነት ምች ለሁላችን፣ እግዚአብሔር አምላክ ጥሩ ልቦና ይስጠን ማለት ነው። እውነት በጣም እያሳዘነኝ በጣም አንጀት ሰባሪ ልብ ሰባሪ ነው የዛሬው ዜና ማለት ነው። በጣም የሚያሳዝነው እንግዲህ በቀኝ ነው፣ ሁለቱም በቀኝ ነው ተፈቅዶለት ነው፣ ሁለቱም በቀኝ የተጓዞ ማለት ነው። ስለዚህ ይህ ሁሉ መንስኤ ሰው ሞቶ እንግዲህ፣ አንዳንድ ሰው ብዙ ይዞት የሚሄደው ነገር አለ። ያ አንድ ሰው ሞቶ እንግዲህ፣ በዛ ምክንያት በሀዘኑ ምክንያት ድንኳን ተጥሎ በድንኳኑ መንገድ ላይ ስለሆነ እናንተ አንዳንድ ሰው እኮ ተጨማሪ ሰው ይዞ ይሄዳል አንዳንድ ሰው ሲ ተጨማሪ ሰው ይዞ ነው የሚሄደው እንግዲህ በድንኳኑ ምክንያት ነው ድንኳኑ መንገድ ላይ ስለተጣለባቸው በማ በሞተር ሲመጣባቸው ሞተሩን ለማደን ሲሉ እነሱ በአንድ ፊት ወደ አንድ ፊት ይሸሻሉ ማለት ነው ሁለቱም ወደ አንድ ፊት ሞተሩን ለማደን ሲሸሹ እነሱ ተጋጩ ማለት ነው ወላይታ ሶዶ ላይ ማለት ነው ጊሸ ነው በምትበረው ቦታ ላይ እና፣ እንግዲህ የአራቱ ሁለቱ ሁለቱ ወዲያው ነው ያለፈው ህይወታቸው። ሁለቱ ደግሞ ሆስፒታል ነው ያለፈው። ሌሎቹ ደግሞ በምርመራ ላይ ይገኛል ማለት ነው። ምርመራ ላይ ነው ህይወታቸው የተረፈ አይታወቁም። አስራ አምስት ሰው በምትጭነው አይሩፍ መኪና ነው እና ከሰል ከሰልና ምንድነው ድንጋይ የጫነ? ነው አንድ ላይ የተጋጨው ማለት ነው። በጣም ነው የሚከብደው። እግዚአብሔር አሁናት እንደዚህ አይነት አደጋ የሰወራቸው። እውነቴን ነው የምላቸው እንዲህ በስመ አብ ወወልድ ወመንፈስ ቅዱስ ሳደውም ታሞ መሞት እኮ ጣጋ ነው። እውነት ታሞ መሞት ግን አርጅቶ መሞት በጣም ጣጋ ነው። እንደዚህ ብዙ ነገሮች አሉ። እኮኛ እኛ ኮ ብዙ የት የምንሸከማቸው ነገሮች አሉ ከሰው የምንበደራቸው አደራዎች አሉ። የሰው አደራ የምናስቀምጣቸው ነገሮች አሉ። አስብ የሰው አደራ ልናስቀምጥ እንችላለን። ወየሰው ገንዘብ ወስደን የማንጥሳለን ብለን እየበላ ነው እያለ ወይንም ያ ሰዓቱ አልፎ በሰዓቱ የችግር ጉዳይ ላንከፍለውም እንችላለን፣ እና ድንገት ደግሞ የኛ ህይወት ያልፋል ማለት ነው። እውነት ብዙ ነገሮች አሉ። በእኛ እያንዳንዳችን የተሸከምናችሁ ወደ ብዙ ነገሮች አሉ። እያንዳንዱ የተሸከምናቸው ነገሮች አሉ። ግን በጣም አሳዛኝና ና ልብ ሰባሪ ዜና ነው የዛሬ እውነት በጣም ነው የሚያሳዝነው ነው። ፈጣሪ አምላክ እንደዚህ አይነት አደጋ ይሰውራችሁ። እግዚአብሔር አምላክ እንደዚህ አይነት አደጋ ይሰውራችሁ። እውነት ተስማሃም ሁሉም ፈስ ቅዱስ አምላክ። በስደትም እየተደበደቡ እየተገረፉ እንደዚሁ በበረሃ ላይ ቀሩ፣ መንገድ ላይ የሞቱ ቀሩ። በሀገራችን እንደዚህ ባልታሰበ ነገር እንግዲህ የአንዳንድ ሰው የአንዳንድ ሰው እንጃ አንዳንድ ሰው ሲሞት ብዙ ሰው ነው ይዞ የሚሄደው እንግዲህ ያ ሰው ባይሞት እና መንገድ ላይ ድንኳን ባይጣል ኖሮ ሶ እነዚህ ሰዎች አይሞቱ ነበረ፣ ዛሬ ህይወታቸው ያልፍ ነበረ። እግዚአብሔር አምላክ ወጥቶ ተመግለጽ ሰውራችሁ። አንዳንድ ሹፌሮችም ግድ ተጠንቀቁ፣ ባካችሁን፣ ባካችሁን ሹፌሮች ስነዱ፣ እውነት የሆነ በቃላ የሆነ ራሳችሁን በቃ ፍሬ ያርጋችሁ ንዱ ማለት ነው። ራሳችሁን ፍሬ ያርጋችሁ ንዱ። ምክንያቱም ያኔ ምን ልበላችሁ አንዳንዳችሁ በመጠጥ ሱ ያዛችኋል። አንዳንዳችሁ እየቃማችሁ የምነዷላችሁ፣ አንዳንዳችሁ ደግሞ ስልክ እያወራችሁ የምነዷላችሁ። እውነቴን እምላችሁ፣ አንዳንዳችሁ እየቃማችሁ ትነዳላችሁ። አንዳንዳችሁ ደግሞ ያማል። ብቻ እኔ ይህ የምልበላችሁ አንዳንዳችሁ እየቃማችሁ ነው የምትነዱት። እውነት ነው፣ አስብ፣ ትክክል ነው እየቀማችሁ ተነዳላችሁ። እናንተ መቃማችሁን ያያችሁ የዛን ሰዓት ምን አይነት ምን ስህተት እንደሚከሰት አታቁም። እናንተ የምሰራችሁ ስለዚህ እስተብሉ ሰው ህይወት ያጠፋል። እውነት እንምላችሁ እኔ በጣም ነው ቦታ ተስመት ለድምጤ፣ በጣም ይቀርታ፣ ድምጤ ተከክራ አይደለም። አይ ሹፌሮች ተረጋጉና ነዱ። አረ ሾፌሮች እያስባችሁ ንዱ። አረ የንጹሁን ዜጋ የንጹሁን እንዶ ንጹሁ ንጹሁን ሰው እንዶ አስጨርሱት፣ እባካችሁ ሾፌሮች እባካችሁን። እውነት ይሆናል። ለአን ብዙ ነገር እያሰብኩ ነው። እይ እውነቴን የምላቸው እየደነዘስኩ ነው ያለሁት። ግን ሰው እግዚአብሔር አምላክ ከእንደዚያ አይነት አደጋ ይሰውራቸው። ላይክ ሸር፣ ሰብስክራይብ እያረጋቸው ለሰዎች እንዲደርስ አጉጋይዝ ላይክ ሸር፣ ሰብስክራይብ ማረጋቸው አይራሱ ላይክ ሸር፣ ሰብስክራይብ እያረጋቸው ነው ያለ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እውነት ጠቃሚ ጠቃሚ ነገሮች ነው እኔ ማመጣላቸው።

እናንተ ደግሞ ወጥቶ ተመቅረት ይሰውራችሁ። እኔ እንጃ ወጥቶ መቅረት በጣም ከባድ ነው። ቀስ እኛ ግን ዛሬ ላናገናዘው እንችላለን። እስኪ እናንተ ዘለቃታችሁ አሰቡትና በራሳችሁ ቢደርስ ይሄ ነገር ምንድን ነው ብላችሁ የምታስቡት እንዴት ነው? በራሳችሁ ቢሆን ምንድን ነው የሚሰማችሁ? ምንድን ነበር የሚኮኑት? እውነቴን እምላችሁ በራሳችሁ ቢደርስባችሁ ማለት ነው በራሳችሁ ቢደርስባችሁ በጣም ያሳዘናል። ልብ ስብራ እውነት እግዚአብሔር ከነዚህ አይነት አደጋ የሰወራቸው እውነት ነው የምለው እኔ በጣም ቦቱ በጣም ያሰሙት እና በጣም የተሰማኝ ፊቸላ ደግሞ ደግሞ እዛ አሳልፈው ታደገው የተነሳ እውነት ብዙ ነገሮች እያወረኩ ስለምጨን ዩቱብ ላይ እንትን የሆነ ቅጣት ላይ ስላለሁን ቅጣት ላይ ስላለው ብዬ ነው እንጂ ማለት ነው። እውነት ባስገባላችሁ እዚ አሉ ውስጥ ደግሞ ቀራጮቹ እውነት ያሳዝናል። ተተጎዱት ነው በዛ ስልኩ ተሰልፎ ምን ሊሆን ነው? ስልኩ መኪናውን ሊጠግነው ነው? ቆይ የሞቱት